አባቷን ሽሽት ከገጠር ወደ ከተማ የገባችው አደይ እራሷን በሰው ሰራተኝነት ያቆየች ቢሆንም ኑሮ ባለመመቻቸቱ ወደ እናቷ ቤት እንድትመለስ ግድ ሆኖባታል። አሁን ከእናቷ ጋር ኑሯን እየቀጠለች ቢሆንም በነጫኔና በናልልኝ አማካኝነት ከእናቷ ጋር እንደምትኖር ወሬ ደርሷቸዋል። አባቷ እሷን ፍለጋ መጥተዋል አሸናፊ አማካኝነት ካለችበት እንድትርቅና አባቷ እንዳያገኟት ቢያስቡም በስተመጨረሻ ልብሷን ጠቅላ አባቷን ለማምለጥ እየሞከረች ሳለ አባት ግን ከወደ መስኮቱ ነው ተመልክተዋታል። አባትም ክፉኛ ወደሷ አፍጥጠውባታል። ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች እንደምናላችሁ፣ በያላችሁበት በአለም ዳርቻ ሰላማችሁ ይብዛ እያልኩኝ ሰራተኛዋ አደይ ክፍል ስልሳን የምናይ ይሆናል። ለልኝና ቶጫኔ ስለ አደይ ጉዳይ የሚያወሩትን ነገር አሸናፊ ስለሰማባቸው በጣም ተናደዋል። ይህው ወዳጅ መስሎ ሚስጥራችንን ወሰደብን ማለት ነው። እኔኮ እንደዚህ ጉድ ይሰራናል ብዬ አላሰብኩም ነበር እየተባባሉ ነው። ብም ወደ ደመቀና ወደ ንጉስ በመሄድ አደይ ገጠር እንደሄደች ሰምታችኋል ወይ? ካለችበት ሄደን እንጠይቃት፣ በብዙ ነገር ተበድራን የሄደችው ይቅርታን ጠይቃት እያለ ነበረ። ንጉስም አዎ ካለችበት ከገጠር ልናመጣት ይገባል። ደመቀ ምን አለህና ነው እዚህ አምጥተህ ምን ልታደርጋት ነው? በምኑ ገንዘብ ነው? እያለ ንጉስን እየተናገረው ነበረ። በቃ አትስገብገብ፣ ስንመጣ እንሞላዋለን በማለት ይናገረዋል። ሊዱም ከዚህ ከሚደብረኝ እናንተን ተከትዬ ገጠር መግባት ይሻለኛል አለችው። በጧ ሊዱም ሻንጣ ምናምን አኔ ዘሞ እያለች ነው። ባኬሽን ሳይሆን አደይ ልንጠይቅ ነው፣ ባክሽን አጥቅበጭ በማለትም ይናገራታል። እሺ ናወልን ለማንተተነ የምንሄደው አለች። ሊዱም የዛን ሰይጣን ስማት ታንሽብኝ አሁን ጊዜ የለንም በማለት በቁጣ ይመልስላታል። ብርሃኔ በጭፈራ ላይ ሳለች አሸናፊ እየሮጠ ወደ ቤታቸው ይገባል። በደህና አይደለም እያሉት ነው ባታቸው። የአደይን መምጣት ስለሰማ አደይ ከዛ ቤት መውጣት እንዳለባት እየተናገረ ነው። እንዴት ሰማ? በምን አማካኝነት እያሉ ነው። እዚያ አካባቢ ጠላ ቤት ነበረ፣ ምናልባትም ወደዛ ሲመላለሱ ይሆናል ያዩሽ በማለትም ይናገራል። አሸናፊም የናዲያ አባት እንደሚመጣ እርግጠኛ ሆኖ ነበር የነገራቸው። ምክንያቱም እሱ ነበር ያወራቸው ድምፁን ቀይሮ። እናትም ምን ማድረግ እንዳለባቸው ተጨናነቁ። በቃ እሱ መጥቶ እስከሚሄድ ድረስ የሆነ ቦታ ተደበቂ በማለት ልጃቸውን እየመከሩ ነበር። እናትም እንዳይርባቸው ምግብ አዘጋጅተው ወደሆኑ መውጣት እንዳለባቸው እየመከሩ ነበረ። እኔስ አንዴ ፈተና በስቷል፣ እባክህን ይች ልጅ አሽሽልኝ እያሉ ነው። ታዲያ በተነጋገሩት መሰረት ወዲያውኑ ተያይዘው ሶስታቸውም ወደ ውጭ ይወጣሉ። የሰራተኝነትን ቦታ የተካችው ቤዛም የነባርኮትን እናት አላስደሰታቸውም። አደይን ታውቂያታለሽ ወይ? እንዴት አይነት ክርክም ልጅ መሰለችሽ! የስነ ስርዓቷ፣ የሙያዋ እያሉ እየነገረው ታዲያ፣ ለአደይ የሚያቀርቡት አድናቆት ቤዛን አበሳጅቷታል። በቃ ቡናው አልተመቸወትም ማለት ነው በማለትም ከተቀመጠችበት ተነስታ ቡናውን ትታ ልትሄድ ነበረ። ምነው ነው ይህም ስራ ሆኖ ቡናውን ትተሹ ልትሄድ ነው እንዴ? በማለት ነባርኮትናትም በጣም ተበሳጩባት። ባርኮትም እማዬ፣ በጣም ይቅርታ አደይን ስለለመድሻት ነው እንጂ ቤዛም እኮ በጣም ጎበዝ ሰራተኛ ናት በማለት ሲናገር፣ ቤዛ በጣም ተናደደች። ሰራተኛ በማለት መለሰች። አዎ ሰራተኛ ስራሽን ትረሻለሽ እንዴ? አሉ የባርኮትናት ነስራት እንኳን ባይኖርሽ እንደ ሰራተኛ ጸጉርሽን ልታስተካክል ይገባል። ጥፍርሽንም ቁረጭ። የምትቀባቢውንም ነገር ወደዛ ማታ የበለውት እንጀራ ሎሽን ሎሽን እያለኝ ነው። ዛም አያ አይደለ እናትህ እንዴት አድርጋ እንደምታበሻቅጠኝ የሁሉ ያንተ ስራ ነው። በማለት እሱን ተቆጣችው። ቤዝዬ ይቅርታ፣ እንደዚህ ይሆናል ብዬ አልጠበቅኩም ነበር በማለት ባርኮቴም ይመልስላታል። ፍቅርም መጥታ ከእናቴ ላይ ምን አንጠለጠለች? ስራሽን ዝብለሽ አርፈሻት ሰሬም ወይ? በማለት ትናገራታለች። ባርኮትም ስለእኔ ህይወት አይመለከትሽም ለምን እንደዚህ ትናገሪያታለሽ? በማለት ይቆጣታል። በቃ የራሳችሁ ጉዳይ በማለት ትታቸው ትሄዳለች። የዛም ባርኮትን ገንዘቡን እንዲሰጣት እያጨናነቀችው ነበረ። እኔኮ ኮ እናትሽን አስተዋወቂኝና በኋላ ሰጥሻለሁ ብይሻለሁ። ደግሞ እናትሽን አስተዋወቂ ስልሽ ደስ ሊልሽ ይገባል እንጂ ለምን ይከፋሻል? እሷም እኔ እኮ ነገ የማገባህ ባሌ ነህ፣ በዚህ ልክ ለምን አታምነኝም? እያለችው ነው። አይ ማመን አለማመን የራሱ ጉዳይ ነው። ለማንኛውም ቤተሰቦችሽን መጀመሪያ ልታስተዋውቂኝ ግድ ልሻል እያላት ነው። የኔና ያንተ የትዳር ጉዳይ ጥያቄ ውስጥ ገብቷል። እናትህ ሰራተኛ አገባለሁ ብትል የሚቀበሉ ይመስልሃል? በማለት እየጠየቀችው ነበረ። ባርጎትም ይሄ ጉዳይ እንደማያስጨንቀው ይመልስላታል። ቤዛን በሀሳቡ ደስተኛ ባትሆንም የግድ እናቱን መጠየቅ ስላለበት ወደ እናቱ ቤት ሊሄድ ሲል ቤዛን ሰላም ብሏት ሲሄድ እናቱ ግን ቡና ፌቤልስ ጭራሽ ትጠቃቅፊልኛለሽ በማለትም ይቆጣሉ። እናቴ ምንም አላደረግኩም እኮ ከፍቷ ታይቼ ለአጽናናት ነው በማለት ይመልሳል። እርግጠኛ ነ ግን ባርኮቴ በማለትም ቤዛን ይጠይቋታል። ቅድም በተናገርኩሽ ምናልባት ከፍቶ ሲሆን እንዴ ይላሉ። ታዲያ እሷም እናቷ እንደናፈቀች መለሰችላቸው። የኔ ልጆች እኮ ነይ ነው እንጂ ናፍቀሽናል ብለውኛ ያውቁም በማለትም ይናገራሉ። አደይ አባትም ከንጫኔ በመደውል አደይን ይዘው እንዲጠብቋቸው ትዕዛዝ አስተላልፈዋል። ታዲያ የአሸናፊ ሳያሸሻት እንድረስባት በማለት አደይን ለመያዝ እየተሯሯጡ ነበረ። ለምና ኤላ ወደ ነባርኮት ቤት እየሄዱ ሳለ ከመንገድ ከባርኮት ጋር ይገጣጠማሉ። እናታቸው እንደመጣችም ይነግረዋል። ቤዛን እንዴት አደረግካት እያለ ኤላም እየጠየቀው ነበረ። ያው በአደይ ቦታ ተተክታለች በማለት ይመልስለታል። ሰራተኛ ሆነች ማለት ነው እያለች ለምለምም እየሳቀች ነበር። ባርጎትም ለጊዜው ወሰድኩት፣ አማራጭ እንደዚህ ነው፣ በቀጣይ ግን ወደ እናቷ የምትመለስ ይሆናል። ባይሆን ይህ ጥሩ ሀሳብ ነው፣ አብሬህ እንደሄድ ከፈለግክም አብረን እንሄዳለን በማለት ኤላ ከባርጎት ጋር መሄድ እንደሚፈልግ ይነግረዋል። ለምለም ግን አንተ ደግሞ ምን ትሰራለህ? ለምንድን ነው የምትሄደው? አለችው። ታዳ እነ ለምለም ወደ ነባርኮት ቤት ሲሄዱ እሱ ወደ እናቷ ቤት ነበር የሄደው። አደይም ከሚፈልጓት ሰዎች ለማምለጥ እሩጫ ላይ ናቸው ከርቀት የተመለከቷቸው አለልኝና ጫኔም ይደርሱባቸዋል። ታዲያ በመንገዳቸው ላይ ተሰናክላ የወደቀችው ብርሃኔ ላይ ይደርሱባቸዋል። አደይ መታለች አይደል አሁን የት ሄደች? በማለትም እሷን በጥያቄ ያፋጥጧታል። እዚህ ምን ትሰራለች ደግሞ ምን ነው ገና ለገና ከተማ ስትሄድ እድሽን ከአድሻት ማለት ነው በማለትም ይናገራታል። ነዊ ጌታ ልጅ አግብተሽ ኑሪ በተባለች እሷ ግን አሻፈረኛለች፣ በማለትም አቶ አለልኝ ይናገራሉ። እሷ የጌታውን ልጅ አገባች ማለት እኔ ማንችን ብዙ ልጅ አስወልድች ነበር በማለት አለልኝ ብርሃኔ ማግባት እንደሚፈልግ እየነገራት ነበረ። እሷም ዞር በልልኝ ከመንገዴ በማለት ገለባ ብጣቸው ትሮጣለች። አሸናፊ ማዴና ብርሃኔን ሸኝቷቸው ወደ ቤቱ ይመለሳል። ላና ለምለምም ወደ ቤት ሲመለሱ ቤዛ ቤት እያጸዳች ነበረ ኤላ በማለት ኤላ ላይም ተጠመጠመችበት በዚህ የተናደደችው ለምለምም ስራው ላይ የነበርሽ ነው እምትመስለው አእምሮ ብዱሻል በማለት ትላከፋታለች። ለምለም ቅናት ስላደረባት ዘላ ስለተንጠለጠለችባት ቤዛ በጣም ተበሳጭታባታለች። እናትም እንግዶች መጥተው እንዴት ትጠርግባቸዋለች በማለት ይቆጧታል። በኋላም ለምለም ቡናውን ስታፈላ በጣም ስነ ስርዓትሽና አቀማመጥሽ ደስ ይላል ቆንጆ ቡና አፈላሽልኝ በማለት ለምለምንም እያመሰገኗት ነበረ። ብርሃኔና አደይም ወደ ውጭ ወጥተው ጋራ ስር ናቸው። ስለ አባታቸውም እየተነጋገሩ ነበረ። አባት በኖሬ ብዬ ቀና ነበረ፣ የእኛ አባት ግን ካላ ይቆጠርም እየተባባሉ እርስ በርሳቸው አባታቸው ክፉና ፍቅር ሰጥቶ ባለማሳደጉ እየወቀሱት ነበረ። አደይም ብርሃኔን ይህንም ቦታ ተክተሽ ከእናቴ ጎን እንድትሆኝ አደራ በማለት እናቷን እንድትንከባከባትና እንድታግዛት እየመከረቻት ነበረ ብርሃኔም ሁልጊዜም ቢሆን ከእናቷ ጎን እንደምትሆን ቃል ትገባላታለች። አደይና ብርሃኔም እዛው ጋር ስር እንዳሉ አሸናፊ መት ጫኒና ልልኝ ወደ ቤታቸው ተመልሰዋል። እኛም ወደ ቤታችን እንመለስ በማለት ወደ ቤታቸው ይመለሳሉ። አባታቸውም ከነ ልልኝ ቤት ሄዶ ለምንድነው አደይን ይዛችሁ ጠብቆ ብያቸው አልነበረም እንዴት አላመጣችኋትም በማለት በቁጣና በብስጭት ይናገሯቸዋል። አሁንም አደይን ከገባችበት ገብታችሁ ካላመጣችሁ የሚጠብቃችሁን ዋጋ በኋላ ታያላችሁ። ከነዘር መንዝራችሁ አሳያችኋለሁ በማለት አባትም ይዝቱባቸዋል። እሺ ፈልገን እናመጣለን በማለት አለልኝና ጫኔም ቃል ይገባሉ። ድማን ተከትላ ገጠር የገባችው ሊዱም መንገዱ ከብዷት መኪናው ገጭ ገጭ ሲል በጣም አንገላቶኛል፣ ደክሞኛል፣ አንድ ርስም ወይ በማለት በየመንገዱ እየተቀመጠችባቸው ነው። ንጉስ አደይ ግን ይሁን ሁሉ መንገድ ተጉዛ ነው እንዲመጣችው እያለ ነው። ደመቀ ዴቭ ግን አሁን አንተን ስታይ የምትመለስ ይመስልሃል? በማለት እየጠየቀው ነበረ። እንደውም አደይ ወንድሜን ስታየው ማ በጣም ደስ ይላት ይሆናል አለችው። ብቻ ሁለታቸው በዚህ መልኩ ጭቅጭቅ ይጀምራሉ። አሁን ደግሞ እዚህ መተን እንጨቃጨቅ እንዴ? አረባካችሁ ዝንበሉ፣ መሽቶብናል፣ መንገዳችን እንሄድ በማለት ሊዱን እያገዟት እና እየደገፏት የጀመሩትን ጉዞ ይቀጥላሉ። የሰራተኝነትን ቦታ የተካችው ቤዛም ከፍቅር ጋር አሰቅና ንቆነዋል። ተነሽ መኝታ ክፍሉን ላጸዳ ነው ብትላትም ዞርቤ ልልተኛበት ሌላውን ስሪ በማለት በትክክልም ሰራተኛ አድርጋ እያሽከረከረቻት ትገኛለች። እሺ ካንቺ የማወራረደው ሂሳብ አለኝ ብላታለች ቤዛም። አርጎትም የቤዛን እናት ለመጠየቅና ያለውን ሁኔታ ለማጣራት ቤታቸው በር ላይ ሆኖ ለእናትሽ እንደምመጣ ነግረሻቸዋል ወይ በማለት እየጠየቃት ቢሆንም እሷ ግን እንዳልተናገረች ነበረ የመለሰችለት። አደይም አባታቸው ስለመጣባቸው ሽብር ውስጥ ሆነዋል። ምንድነው የምናደርገው ቢመጣብን እያሉ ነው። እናት አሸናፊ፣ ቶሎ መውጣት ይኖሩብናል ሳይደርሱብን በማለት ተያይዘው ሊወጡ ሲሉ አባት እንደደረሰባቸው ብርሃንም በድንጋጤ ትናገራለች። ምንም እንኳን ሴኮንዶች ልዩነት ቢኖርም አደይን ማስመለጥ ችለዋል። እነሱ ላይ ግን ደርሶባቸዋል። አባት ሁላቸውም በድንጋጤ የሚይዙት የሚጨብጡት አጥተዋል። የሚመልሱትም ግራ ገብቷቸዋል። በተለይ አሸናፊ ጋሼ እንዴት መጣህ እያሉት ነው። አባትም መርበትበታቸውን አይቶ እህትሽ የት ሄደች በማለትም ብርሃኔን ያፋጥጧታል። እህትሽ የት ናት ያለችው በማለትም በጥያቄ ያጣድፏታል። ብርሃኔም እህቴ ኩዝ የለችም በማለት ብትመልስላቸውም እሳቸው ግን ሊያምናት አልቻሉም። እሺ እኔን ሟሸት አይሰለችሽም፣ እናትሽ የታለች በማለት ይጮሃሉ። እናትም ከተደበቁበት ወጥተው ምን ፈልገው ነው በማለት ይመልሳሉ። አንቺን ማማን ይፈልግሻል፣ የታደረሻት፣ የታደረክሻት በማለት እያፋጠጡ ነው። እኔ አላውቅም የት እንደደረሰች ያየሁት ነገር የለም በማለት እናትም ይሸመጥጣሉ። እነ እነጫኔ እዚህ እንደገባች አይተዋታል። የት እንደነበረች አላውቅም። አሁንም መታ ነበረ ሄደች፣ የት እንደምትገባ አላውቅም በማለት እናትም ጉዳዩን ይደብቃሉ። አደይ ግን እየተሯሯጠች ነበረ አባቷን ለማምለጥ። አደይም ዛፍ ስር እንደተጠለለች አባት በመስኮት ሆነው ተመልክተዋታል። እንግዲህ የዛሬው ሰራተኛዋ አደይ ክፍል ስልሳ ይህንን ይመስል ነበረ። በቀጣይ ክፍል አደይ በተቀመጠችበት አባቷ ይደርሱባት ይሆን ወይስ ታመልጥ ይሆን? አብረን የምንመለከት ይሆናል። እንግዲህ ለዛሬው ይህን ይመስል ነበር። በቀጣይ እስከምንገናኝ ድረስ መልካም ጊዜ ሆንላችሁ እያልኩኝ ለቻናሉ አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ ሆኑ። አመሰግናለሁ።